ፈለገዬ፣ ይሄ መዝሙር ሁሌ ስታዳምጠው፣ ሁሌ እንደውም ቤትህን ስትከፍት ይሄ መዝሙር ጋብዘ ጠላቶችህን፣ ይሄ መዝሙር ጋብዛቸው እና ባርኮት ፎሎ አድርጓቸው እና እንደዚህ አይነት እሳት ወጣቶች ሲመጡ ወደፊት እንደሄዱ በይቱ በቲክቶክ ሲመጡ አገረታታቸው እሺ። ስለዚህ ይሄ ፎሎ ቻሌንጅ ይቀጥላል። አሁን መማር ቤት ነው፣ ነገ እኔ ቤት አለ፣ እየቀጠለ ፈለገ፣ ሁሉም የተዋህዶ ልጅ ቤት ይዞራል፣ ቤታ ጋ ይገባል፣ ሁላችንም ጋር ይመጣል። እነ ባርኮትን መተዋል። አሁን ባርኮትን እኔ ዛሬ ነው ያየሁትኝ። እንደዚህ በቃ ወጣት ወጣት የሆናችሁ የተዋህዶ ልጆች ወደፊት ነው እኛ አለን፣ ቶክ ላይ እኛ አለን የቀድሞ ታጋዮች አለ እንደሚባለው፣ ኑ ወደፊት እኛ በፎሎ ዩቱብ ላይ ስትመጡ ሰፖርት እናረጋቸዋለን፣ ሰፖርት ማድረግ ባለብን ቦታ ሁሉ ሰፖርት እናረጋቸዋለን። ስለዚህ እናንተ ወደፊት ነው በቃ ባላችሁ ሰዓት እኛን አሁን እኛ መዝሙር ከሰማን ስንት ዓመት የሆነ ሰዎች መዝሙር እንድንሰማ የሚያደርጉ ያደረጉ እነ ፈለገ ናቸው። አምስት ዓመት ስድስት ዓመት መዝሙር እንኳን ሰምተ ማተባችን እንኳን አንገታችን ላይ እንድናስቀምጥ ያደረጉ ስለዚህ ሁላችንም በሃይማኖታችን አንደራደርም። ወንድሞቻችን ቀጭ አላቸው። ቀጪዎች ደግሞ አባቶቻቸው ናቸው። ቤተክርስቲያን ውስጥ ነው የሚቀጡት ወንድሞቻችን በደቡብ ፍርድ ቲክታክ ላይ መታችሁ። ወንድሞቻችንን ስትነኩ መጀመሪያ ቅድም እንዳልናችሁ እኛን ስትነኩ፣ ተራ ወታደሮቹን ስትነኩ ነው ጀነራሎቹ ጋር የምደርሱት። ስለዚህ በጣም በትንሹ ነው ያሳየናችሁ። በጣም ይቀጥላል ይሄ ነገር፣ አንፋታችሁም እስከ መጨረሻው ድረስ። ስለዚህ ፈለገዬ ጎንበስ ሊያረገ የመጣን አጋንንት ቅዱስ ሚካኤል አባት መልሱልሃል። ስለዚህ እንወድሃለን፣ እናከብርሃለን። ጉዴት ከጎንህ ነን። ፈታበረቃዚ በጣም ማመሰግ ነው። በዚህ አጋጣሚ ዮኒ፣ እዚህ ጋር ያለው አካውንት ዮኒ በጣም እኔ በጣም በዚህ አጋጣሚ ስላየሁ በጣም ደስ ብሎኛል። በጣም የልጅነት ወዳጅ ነው። ከዚህ በፊት ስነገራችሁ ነበር። የስፖርት ዓለም ላይ ነበር ነበርኩት እና ሯጮች ነበርን ከዮኒ ጋር እና አይዞ ብዙ ነገር አልናገረም፣ ግን ያው ትንሽዋ ለሚስትራችን ስናገር ለምሳሌ እኔ እና እሱ በቁም ነገር ጉሌ እየበላን ያደግ ነው እና በጣም እኔ በዚህ አጋጣሚ ደስ ብሎኛል፣ እኔ ስላየው ረጅም ጊዜ ሆኖናል፣ ከተያየን አብረን በስፖርቱ አለን በጣም ብዙ አሳልፈናል። በጣም ጎበዝ ስፖርተኛ ነበረ። ያው ትንሽ ድ ነው ትንሽ እንጂ ድሮ በጣም አንደኛ ነበረ። ማንም ነው ይችላል። በጣም ደስ ብሎኛል ፈለገዬ፣ በጣም በጣም በጣም እኔ ራሱ በጣም እኔ ምን እንደምልህ አላውቅም። እውነት ለመናገር ረጅም ጊዜ ነው እንዳልከው ያው የኑሮ ሁኔታውንና አለያየን እንጂ ያው ከሞላ ጎደል ተናግረኸዋል። እኛ ሚስጥራችንን ያው አደባባይ አናወጣም፣ ሙያችን በልባችን ነው። ድሮ ስፖርት እየሰራ በቁም ነገር ነው የምነግራቸው። ያኔ ሮባር አናቅም ምን አናቅም የቤተክርስቲያን ትምህርት አናቅም። በቁም ነገር እና ቡሌ አይቀረ መደዳውን፣ ይሄ በተለይ ገርጂ አካባቢ ያሉ ምግብ ቤቶች በአጠቃላይ አይቀረንም። በጣም የሚገርመው ተፈላልገን ምናምን፣ ግን ምን በለቤት ነው ከማርያም ቤተክርስቲያን ጀርባ ጫፍ የሚላ የምትበላለች አሁን እሱም ግንባሩ ፈለገ በጣም እኔ ራሱ እውነት እኔ እኔ ራሱ እውነት ለመናገር በነገራችን ላይ ለኔ ሞዴሊን ገብቷል። እንዳልከው ነው እኛ ያሳለፍነው ነገር አለ ተቆረጠ ድምጡ አይሰማ እየሆነን አሳልፈናል። እያንዳንዱ ጥግ ድረስ እናውቀዋለን። አሁን ሮሚ ዝርያ የምትለውን ነገር በቃ ሁሉ በደንብ እግዚአብሔር መንፈስ በራሳችን ላይ ኔትወርክ ነው መሰለኝ። ይቅርታ። ትሰማለህ ትሰማለህ። ዝርያ አዎ፣ ትሰማለህ። ሳሪ የት ሄደች? እመጣለሁ። አዎ፣ ይቅርታ

ለእኔ ድሮ የተሰጠኝ መናያ ተሰቶኛል። የኔ ኔትወርክ ትንሽ ይዘገያል። አንድ ነገር ግን ልናገር ተለገየ ፎሎ አድርጎ አላቸውና አንተ ግን ፎሎ አላረክንም እኛ አሁን ነው አረ፣ ቆየው እንዴ ላይ ፈለገ 350 ሺህ ገብቷል እስከ ነገ 500 እስከ ነገ ሺህ ይቀጥላል ነው አይቆምም ነው ነው ነገ እኔ ጋር ነው ነገ። ቻሌንጁን እንቀላቀላለን። ማን ነው ተቀላቀሉላችሁም? ቶሎ ማድረግ ጥሩ። እነ ባርኮት፣ እነ ዮኒ፣ ሁላችሁም እዚህ ያላችሁ ነገ ደግሞ እኔ ቤት ነው። እኔ ቤት እንዳትቀሩ ነገ ሁላችንም

በጣም የሚለዩ ናቸው። በጣም እግዚአብሔር ያክብራችሁ። እናንተንም በጣም ዛሬ ሁላችሁንም አይቻለሁ። ሳፖርታችሁ አልተለየንም እና በጣም እግዚአብሔር ይስጥልን ጨምሮ እኔም በጣም ነው የማመሰግነው ሁላችሁንም። ዛሬ መማሪ ሮሚ፣ መሲ መነን፣ እነ ቡራ፣ እነ ተሙ፣ እነ ልደት ሁላችሁም በእውነት ለሰጣችሁ ፍቅር ላሳያችሁኝ አክብሮት ሁላችሁንም በጣም ነው ማመሰግነው እና ደግሞ በጊፍትም ጭምር በኮሜንትም በሁሉም መልኩ በደንብ ሰፖርት ስታደርጉ የነበራችሁ ቶች ወንድሞቼንም እጅግ በጣም በጣም አድርጌ ያመሰግናችኋለሁ፣ ወዳችኋለሁ። እግዜር ያክብርልኝ። ማማሪ ደህና ደሩ ደህና ዋል። ሮሚን ስሜን አበላሸሽ እያልክ ስትቆጣት አንተ ደግሞ የኔን ስም አበላሽታል። መና መነን ላለው አይ ኛ ጋ ይ የታወቀ እኮ ነው። አላያችሁም? ከዚህ በፊት እኮ በእንግሊዝኛ ጉዳይ እንደዚሁ ችግር ገጥሞኛል። እኔ አሁን እውነት መነን የሚል መስሎ የነበረ መና ይ መና ይኸው አስተካክ ያለው ሁላችሁንም በጣም መመሰግነው ጊዜ ላይ አክብረልኝ ግ በጣም በጣም የአገልግሎት ዘመን ይባረክ ወንድማችን። እንግዲህ የሁሉ ሰው እንደሚከተል አውቀ በርትተ ጠንክረ ሰርተ የአንተ አይነት እንዲፈልቁ ደግሞ በጣም ብዙ ተመልካቾች ስለበዙብ የአንተ አይነት አስራ ሁለት ልጆች ወልደ ወደፊት የሚተኩትን እንትኖችን እንድታስብበት ማዘር እንዳሰማት ያለሽ ማዘር፣ ስንትን የወለዱት ስላቸው እንዴ፣ ለምንድነው አስራ ሁለት ያልወለዱት ማቆም አልነበረቦት? በነገራችን ላይ መማሪ የኔ የፈለገን ቪዲዮ ፖስትቼ ትላንትና ሶስቱንም አቃጠሉት። ዛሬ ለቀኩት አለሁ፣ ገብታችሁ በማርያም ሁላችሁም ሪፖስት እስኪያድርጉት። ሶስቱንም አቃጠሉት። ግቡና እኔ ውስጥ የሌላ ቪዲዮ አይደለም፣ የኔን ቪዲዮ፣ የፈለገን ቪዲዮ የፖስት ሰጥኩት መጀመሪያ ላይ አለ። ግቡና ሁላችሁ ሪፖስት አድርጉና፣ ፈለገ ይችላል እስኪ በሉ። ኮሜንት ላይ እንዴ ምን አርጊያቸው ነው? ሪፖስት እናረጋለን። ይሄ አንድ አንድ ሰይጣን ይበዛበታል። አላ እኔ ቪዲዮ ሰርቻለሁ። ፈለገ ይሄ ላንተም ላይ ሆሎ የለቅ ልደተቃል፣ ያው ፎሎ ያረጋችሁ። ያው ዞሮ ዞሮ ምንድን ነው መተጋገዝ፣ መተባበር ሁሌም አሸናፊነት አለው። ፍቅር ነው የሚበልጠው። ጥቂቶች ይሳደባሉ፣ እንደዚህ ያደርጋሉ። ብዙሃኑ የሚዋደድ የሚከባበር የሚደጋገፍ ነውና ይሄ ፕላትፎርም እኔ ሁሌም የማመሰግነው ብዙሃኑ የሚሆነውን ነው። ብዙ ስለማይታይ ነው እንጂ ትንሽ ነገር ስትሸነቁጠን እንዲህ እንዲሆን እንዲሆን እንላለን፣ ግን ፍቅሩ ይበልጣል ሁሌም የሚያሸንፈው እግዚአብሔር የሚጠብቀው ሰው በፍቅር የሚኖር ሰው ሰውን የሚያከብር በቃ እኔ ምን ልበላቸው እዚህ ሶሻል ሚዲያ ላይ በጣም ብዙ መልካም ስራዎችን ሰርተናል። እንዲሁም ደግሞ በሃይማኖታችን ሁ ጠንካራ እንድንሆን በሃይማኖታችን የሚያደረጉን ደግሞ መልካም መልካም የሆኑ እጅግ በጣም ሳት የሆኑ የኦርቶዶክስ ልጆች እንዲሁም የሌላው እምነትም በእምነታቸው በሚያስተምሩት በስርዓትና በእውቁ በሚያስተምሩት ትልቅ ትልቅ ክብር አለኝ እኔ ዛሬ እንደው ኪዳነ ምሕረት ዕለት እኔ በየወሩ ዘክራለሁ እኔ የተወለድኩት በኪዳነ ምሕረት ቀን ነው እና በየወሩ ሁሌም የእግዚአብሔር ቃል እንዲነገርበት ቤቴን ከፍታለሁ የኪዳነ ምሕረት የኪዳነ ምሕረት ዕለት እና ሁሌም ዛሬ ደግሞ የተለየ በሆነ መልኩ በኦርቶዶክስ ለአንዱ ወንድነቶቻችን አለን ከጎናችሁ ያልንበት ቀን ስለነበረ እጅግ በጣም በጣም ደስ ብሎኛል

ታታብ በማድረግ ቪዲዮቸውን ሸር በማድረግ በእውነት ለተገፋ የምትቆሙ በሙሉ ለእናንተ ትልቅ ክብር አለኝ። እግዚአብሔር ጨምሮ ጨምሮ ይስጣችሁ። በጊፍት የሚያንበሻበሻችሁን ሰዎች እግዚአብሔር ይስጣችሁ። ሰዋለን እንድንል አድርጋችሁናል። በእውነት ደስ ይላል። በቃ ምንም ይሁን ምንም አንበሰው ስጮ ደስ ይላል። ሳፖርቱ የሆነ መደጋገፉ፣ ምናምን መዝሙሩን ስንሰማው እና የሆነ አንድነቱ በጣም ከምንም በላይ የገዘፈ ነበር ዛሬ እና በጣም ደስ ይለኛል፣ በዚህ ህብረት ተካፋይም ስላደረጋችሁ እውነት ለመናገር እና ደክሟቸው። ሁላችሁም እረፉ፣ እኔ ግን እቀጥላለሁ። የኪዳን ምረት ማህበርም አለ። ሲቀጥልም የቶሮንቶ የኪችነርን የቤታችን የቅድስት ድንግል ማርያም የኪዳን ምረት ገዳም ገዳማ አለች እና እሷን ሰፖርት ለማረግ ላይ ይመጣሉ ሌሎች ወንድም እህቶች ከእነሱ ጋር እንቀጥላለን። በተለይም ረጅም ሰዓት ላይ የተቀመጣችሁት መሳሪ መስዬ ሮሚ ደክሟቸዋል እረፍ ለማለት ነው። በነገራችን ላይ የኪዳነ ምሕረትን የማህበረ ግን እንዳትቀሩ እንዳትቀሩ አንተም እንድትገኝ ይኸው በዚህ በሰው ፊት እጠይቃለሁ። በእናንተ ጠዋት ነው የሚሆነው፣ ፈለገዬ በእናንተ አስራ ሰባት ጠዋት ነው። በኢትዮጵያ አለ ችግር። እኔ እኮ ዛሬ በጠዋቱ ተጀመረ ወይ እንዴት ነው ነገር እየስገባ ነውሌታ ያክብርልን። ሁላችሁንም በጣም ነው የምናመሰግነው እና እንደየሰዓታችሁ አቆጣጠር ለነጋላችሁ ሰላም ዋሉ፣ እየዋላችሁ ላላችሁ ሰላም አምሹ። እንዲሁ ደግሞ ለመሸላችሁ የያዕቆብ ለሊት ሁንላችሁ መልካም አዳርን ተመኘው። ሁላችሁንም እናመሰግናለን። ጌታ ያክብርልን። ክርስቶስ በዛን ቀን በዚያች ለት በመጣ ሰዓት በቀኝ ያቁምልን። ሁላችሁን እንወዳችኋለን። ሰላም ሰላም ደሩ።